እንግዲህ ለምን ይህን ዩቲዩብ ቻናል መክፈት ፈለግኩኝ? እንግዲህ ብታኑም ባታሁኑም ይህን ቻናል ለመክፈት እንግዲህ ወደ አስር ዓመታት ፈሽቶብኛል። በሆኑ አጋጣሚ እንግዲህ 2016 አካባቢ ይመስለኛል፣ በስራ አጋጣሚ ወደ ራቀ ወዳለ ቦታ ከቤተሰቦቼ ተለይቼ እሄዳለሁ ማለት ነው እና ወጥ ቀን ስራ የተጨረስኩ በኋላ ማታ ማታ ኩንሲ ማድረገው የተለያዩ ዩቲዩብ ቪዲዮች እና እነዛ ቪዲዮዎች ግን በጣም ያስደንቀኝና ያስፈራኝም ስለነበረ እነዛን ቪዲዮች ሪያክሽን ቪዲዮ ለመስራት እንግዲህ ሞካከር ነው ማለት ነው እና ዩቲዩብ ቻናል በትክክል ክሬት አድርጌ ምን ብዬ ምናለ እንግዲህ ቅርብ ለምለው ጓደኛ ያሳየሁት ማለት ነው። በሰዋቱ ያገኘሁት ምላሽ ይሄ ትልቅ ትምህርት ስላስተማረኝ ነው። ያቺ ምላሽ በትክክለኛ ምን የጠበቁትን ያህል ምላሽ አለማግኘት ምን ያህል ዋጋ እንዳስከፈለኝ ማለት ነው። እንግዲህ ያንቺን ምላሽ ናይስ አሪፍ ነው የሚለውን ምላሽ አለማግኘት እንግዲህ አስር አመት ሳልሰራ አልፍ ያለው ማለት ነው። አሁን ላይ ሳስበው ለበጎም ነው። ምክንያቱም አሁን ወይ ማች ወዶኝ ያለው አሁን ታፈዛለው። ትልቁ ትምህርት ምንድን ነው? በቃ ምንም ነገር ካሰባቸው ቢዝነስ የሚሆነ አይዲያ ለሰዎች ማ ማከሩ ጥሩ ነው ብዬ አላስብም። ምክንያቱም እነዚ ሰዎች በክፋት ሳይሆን እንዲያውም አንዳንድ ጊዜ ካለፈ በኋላ ምቀኝነት ልንለው እንችላለን፣ እሱ ክፉ ስለሆነ እንጂ እኮ ቢዝነስ ልጀምር ብዬ ወይ ላው ዋራው ሄጄ አልወደደውም እና ያ ክፋት ወይ ምቀኝነት ሳይሆን የእኛን ህልም እግዚአብሔርም ይሁን ከኛ በላይ ያለ ትልቅ አካል ለኛ ነው የሚሰጠን። ለኛ ነው ህልሞ የሚታየን። ለኛ ነው ራዩ የሚታየን። ለኛ ነው የምንፈልገው የሚሰጠን። እነዚ ሰዎች ውስጥ በዛ ሰዓት ሌላ ቦታ ላይ ነው ያለሁት፣ እና በ2016 ለመስራት አስቤ ነበር በተለያየ አጋጣሚዎች እንዳልኳቸው በጓደኝ በሰጠ ፊድባክ ዲስከሬጅ ዶኝ ትችዋለሁ ማለት ነው። አሁን ታዲያ ለምን ጀመሩ? እንግዲህ ይህን ቻናል ሲጀመር ለምን ያልኩበት ምክንያት ወደ በኋላ በጣም ይሄዳል፣ ወደ ልጅነቴ ማለት ነው። እንግዲህ ልጅ እያለን ያደግንበት አስተዳደግ ስትራክቸር አለ እኔ ስፔሲፊካሊ በዘጠናዎቹ ነው የተወለድኩት፣ እና ናይንቲስ በጣም ደስ በሚል ሰዓት እና ባባ ተስፋ የባሉበት ሰዓት፣ በቃ ብዙ ኢንተርኔት የለም ስልክ ብዙ የለም መጫወት፣ በቃ ሁሉ ነገራችን ውጭ ነው። ከሰዎች ጋር ላይፍ ኢንተራክሽን እናያለን። በጣም ደስ የሚል ጊዜ ነበር። ግን በጣም ደስ እንደማለቱም ተመሳስሎ ያደግንበት አስተዳደግ ግን ሲሚላር ነው። አሁን ለምሳሌ የዘጠናዎቹ ልጆች ነው የሚካልኳችሁ፣ እንግዲህ እኔም የወለደችኝ እናትና አባት ያደጉበት ኢንቫይሮንመንት ደግሞ ይወስነዋል ማለት ነው አይደለ? እነሱ ያደጉበት ኢንቫይሮንመንት እንግዲህ የደርግ ሰዎች ናቸው፣ አለ በደርግ ሰዓት ነው የተወለዱት ያደጉት ምን ያሉት ማለት ነው። ስለዚህ አሳሰባቸው ደርግ ነው። ስለዚህ አሳሰባቸው ደርግ የሆነ ህዝብ ልጁ ደርግ ነው ሊሆን የሚችለው አጠይቅ ግን አድርግ አይነት ነገር ማለት ነው። እና ብዙዎቻችሁ ከኔ ጋር ሌት ታደርጋላችሁ እያስባለሁ። እና ብዙ ጊዜ ኦርደር ወይም ይሄን አድርግ የሚጠበቅብን ነገር አለ። እና ሁልጊዜ ቤተሰብን ለማስደሰት ወይም በዛ መስመርን መጓዝ ነው ምንጥረው። እሱ ክፋት የለውም፣ ግን ችግሩ ምንድን ነው እንደ አዲስ እዚህ አለም ውስጥ እንደተቀላቀለ ሰው ብዙ ጥያቄዎች አሉ። እና ያ ጥያቄዎች ግን ሳይመለሱልን ይጠራቀሙ ይጠራቀሙ ይጠራቀሙ እና በዛው እንግዲህ ትምህርት ቤት እንገባለን፣ ትዳር ውስጥ እንገባለን፣ ቤተሰብ ምንም ጥያቄ ሳንጠይቅ ማለት ነው። ከዛም ያሉ ውስጥ ተሽከርካሪ ውስጥ እንገባለን፣ ከዛ እንሞታለን ማለት ነው። ለእኔ እነዚህ ለምን ጥያቄዎች እንግዲህ ያው እንዳልኳቸው የሚመልስልኝ በሰዓቱ ሰዋለ ብያስብ ነው። አንደኛ በህይወትም ቤተሰብ ፎከስ የሚያደርገው ገንዘብ ማግኘት፣ ልጆችን ጥሩ ትምህርት ቤት ማስተማር፣ በዛ ነገር ተይዘዋል። ስለዚህ በእነሱም መፍረድ ይከብዳል ማለት ነው። ግን ለጥያቄዎቻችን መልስ አይሰጠን። እንግዲሁ እንደዚሁ ህይወትን እንገፋለን ማለት አንድ ትሪገር ካደረጉኝ አንዱ ምንድን ነው ሰው በየአካባቢያችን ይሞታል ማለት ነው። ማንም ሰው ይሞታል እንደሚሞት ግን ልጅ እያለ ያው እንግዲህ ቁጭ አልጎ ሰው ይሞታል ተብሎ እንግዲህ ማንም አበሻኔ በእርግጠኝነት ሰዎች ይመጣሉ ይወለዳሉ ይሞታል ብሎ ለልጁ የሚነገር ሰዎችን አይደለም። ያ ነገር ሀፕን ሲያደርግ ኮንቨርዜሽን ያስፈልጋል፣ አዲስ ኤክስፒሪየንስ ስለሆነ ድረስ ማለት ነው ያ ኮንቨርዜሽን አይ ቲንክ በእኛ ሀገር ያው እንዲህ ቅብጠትም ሊመስል ይችላል አይኖርም ኖሮ ማለት ነው። እና እኔ በግሌ ያን ሰው ሞተ ሲባል የመጀመሪያ አልተረዳሁትም፣ ግን የማየው ነገር በቃ ቲቪ አይከፈትም ለአንድ ሳምንት፣ ሁለተኛ ጥቁር በጥቁር ይለበሳል። በቃ ቤተሰብ ሲወራ ሲደነጋገጥ ምናምን እናያለን፣ ስስ ብለን ደንግጠናል፣ ምን እንደሆነ አናውቅ እኔና ወንድሜ ማለት ነው። ከዚያ ከጊዜ በኋላ ግን ሌላ ትንሽ ደግሞ እድሜ ከፍ እንዳልኩ በጣም አይደለም እስቲል ልጅ ነኝ አሁንም። ሌላ ሰው ይሞታል። ይሄ ደግሞ እኔ በጣም አውቀው ሰው ማለት ነው እና ሞት ማለት ዳግመኛ እንደማይመጡ ወይም ሰዎች ከሞቱ በብርጋሚ እንደማይመጡ የሆነ ያህል መረዳት ነበረኝ። የዛን ጊዜ በኋላ ግን በጣም ውስጤ ውስጥ ጭንቀቱ እየብረታ መጣ እና ብቻዬን አልጋ ውስጥ ገብቼ አለቅስ ነበር፣ ምክንያቱም በጣም መወዳቸው ቤተሰቦች አሉኝ። እዚህ ጋር እናቴ ያለች፣ በቃ መወዳቸው ቤተሰቦች አሉኝ። በቃ ጋራንቲ ሂዳ አደለ መጀመሪያ ስመጣ ሁልጊዜ የምንኖር ነው ይመስለኝ ስለዚህ ያ ነገር በጣም ያስለቅሰኝ ነበር። ለምን እንደምንሞት ስለማድረግ ለምን አመጣኝ፣ ለምንድን ነው ሰዎች ቢሞቱ? ስለዚህ በጣም ቤተሰቦቼን አጣለው ወይም የምወዳቸውን ሰዎች አጣለው የሚለው ፍርሃት በጣም እያደገ እንዲሁም አልፎ ራሴ እንደምሞት የሚለው ስሜት በጣም ያስጨንቀኝ ነበርና አለቅስ ነበር። ኢቭን አንግሪግሪ ማሰብም አልፈልግም ነበር፣ ግን ለብዙ ሰዎች ሪሌት ያደርጋል ወይም እንታረጋል ብዬ አስባለሁ። እና ግን ለምን ብዬ መጠየቅ ግን አልችልም። ለምንድነው የሚሞቱት? ቤተሰብ ምን ብሎ ሊመልስ ይችላል? እና እንደዚህ አይነት የመሳሰሉ ጥያቄዎች አሉ። ይሄ ብቻ ሳይሆን ትምህርት ቤትም እያለን አንዱ ልጅ ከአንዱ ልጅ ይበላለጣል፣ ወይም አላርላ የደህና ቤተሰብ ልጅ ወይም አላርላ አነስተኛ ቤተሰብ ልጅ ተብሎ ልጆች ራሱ እኛ የምናይበት መነጽር ራሱ በቤተሰብ አላ። ጓደኛ ስትመሰርት አንተን ከሚመስል አይነት ሰው ጋር ነው። በቃ ሶሳይቲ ውስጥ አክሰፕት የሚደረጉ ሰዎች አሉ ለምን አክሰብት እንደሚደረገው አናውቀውም። ግን የተለየ ፍቅር ይሰጣቸዋል። እንግዳ ሲመጣ የተለየ ፍቅር እንትን ክብር የሚሰጠዋል እና ያ ነገር ግን ለምን እንደዛ እንደሆነ በሰዓቱ ለመረዳት በጣም በልጅ አይምሮ ይከብዳል እና ይሄ ጥበብ ነው ብዬ የማስበው ቤተሰብ በተለየ መንገድ እንዴት ለልጆቻቸው እንደየእድሜያቸው ፈትፍተው ያን ነገር እንዲረዱት ያደርጋሉ፣ የሚለው ማለት ነው። ስለዚህ ያ ለምን የሚባለው ከልጅነት ጀምሮ ነገሮች ለምን ሆኑ የሚለው ነገር በጣም በጣም በጣም ውስጤ እያደገ መጥቷል ማለት ነው። ስለዚህ በዚህ ቻናል እንግዲህ ለምን የሚያሰኙ የተለያዩ ጥያቄዎች አሉ። የህይወት ጥያቄዎች እንደ አንድ ኢትዮጵያዊ በተለይ በውጭ ሀገሮች የምትኖሩ መቼም የካልቸር ዲፍረንስ ጀርባና ፊት ነው እና እሱን ነገሮችን በደንብ ለመወያየት እና ከእኔ ፐርስፔክቲቭ ያለኝን ሀሳብ ለእናንተ ሼር ለማድረግ እንዲሁም እናንተ የእናንተን ሀሳብ ሼር እንድታደርጉኝ፣ ከዚህም ግን ዋናው አላማው ከምንም በላይ አላማው ለልጆቼ አንዳር ለእኔ እንዳለፍኩት እኔ ባለፍኩበት መንገድ እንዳያልፉ እንግዲህ ለምን የሚሉ ጥያቄዎች መነሳቱ ስለማይቀር መንገድ እንግዲህ በዩቲዩብ ቪዲዮ ሜቢ እናንተም ልጆች አሁንም እያደጉ ላሉ ወጣት ላይ የሚያድጉ ሊሆኑ ይችላሉ ትልልቅ መሆናቸው ሌት የምታደርጉ ሰዎች እንዲማሩበት እና እነሱ ብቻቸውን እንዳልሆኑ ይህን ጥያቄ የሚጠይቁት ብቻቸውን እንዳልሆነ፣ ወይም እብደት እንዳልሆነ፣ ይህ ትክክለኛ መጠየቅ ያለበት ጥያቄ ለምን የሚል ትውልድ መምጣት እንዳለበት ይሰማኛል። በዚህ ቻናል ረጅም ጉዞ እናደርጋለን። ኢንጆይ እንደምታደርጉ ተስፋ አደርጋለሁ። አብራችሁን ቆዩ።